ምዕራፍ 25 አብርሃም ከኬጡራ የወለዳቸው ልጆች አብርሃምም ደግሞ ስሟ ኬጡራ የተባለች ሚስትን አገባ እርሷም ዘንበሪን ዮቃጤንን ሜዳንን ዮብቅን ምድያምንና ሴሂን ወለደችለት ዮቃጤንም ሶቤቅን ቲማንንና ድዳንን ወለደች። የድዳንም ልጆች ራጉኤል፣ ንብከዝ፣ አስራኦምና ኦምና ሎአም ናቸው። የምድያምም ልጆች ጌፌር፣ ኤፋር፣ ሄኖኅ፣ አቢሮንና ቲያሮስ ናቸው። እነዚህም ሁሉ የኬጡራ ልጆች ናቸው። አብርሃምም በሕይወት ሳለ ገንዘቡን ሁሉ ለልጁ ለይስቅ ሰጠው። አብርሃምም ለቁባቶቹ ልጆች ሀብትን ሰጣቸው። እርሱም ገና በሕይወት ሳለ ከልጁ ከይስሐቅ ለይቶ ወደ ምሥራቅ አገር ሰደዳቸው። አብርሃም የአብርሃም ሞት። አብርሃምም የኖረበት የዕድሜ ዓመታት እነዚህ ናቸው። መቶ ሰባ አምስት ዓመትን ኖረ። አብርሃምም መልካም ሽምግልናን ሸምግሎ ዘመኑን ፈጽሞ ሞተ፣ ወደ ወገኖቹም ተጨመረ። ልጆቹ ይስሐቅና ይስማኤልም በመምሬ ፊት ለፊት ባለው በኬጢያውያን በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነ ዋሻ ውስጥ ቀበሩት። ይህም አብርሃም ከቄጢ ልጆች የገዛው እርሻ ነው። አብርሃምንና ሚስቱን ሳራን በዚያ ቀበሯቸው። እንዲህም ሆነ፣ አብርሃም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ማዘቅተ ራእይ ተብሎ በሚጠራው ምንጭ አጠገብ ኖረ። የእስማኤል ትውልድ የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችለት የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤል ልጆች ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ናቧት፣ ቄዳር፣ ነብዳኤል፣ መብሳን፣ ማሴሜ፣ ዱማ፣ ማሴን፣ ኩዳን፣ ቴማን፣ አያጤር፣ ናፌስ፣ ቄድን። የእስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸው ዐሥራ ሁለት አለቆች ናቸው። እነርሱም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሴር ባለው ሀገር ኖረ። ወደ አስርዮንም ደረሰ። እንዲህም ከወንድሞቹ ሁሉ ፊት ተቀመጠ። ይስማኤልም የኖረበት ዕድሜው ዘመን መቶ ሰላሳ ሰባት ዓመት ነው። ሸምግሎ ሞተ፣ ወደ ወገኖቹ ተጨመረ። ኤሳውና የያዕቆብ መወለድ። የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም ሚስት ትሆነው ዘንድ የሶርያዊውን የየላባን እህት የሶርያዊውን የባቱኤል ልጅ ርብቃን ከሁለቱ ከሶርያ ወንዞች መካከል በወሰዳት ጊዜ አርባ ዓመት ሆኖት ነበር። ይስሐቅም ስለ ሚስቱ ርብቃ ወደ እግዚአብሔር ለመነ፣ መካን ነበረችና፣ እግዚአብሔርም ሰማው። ሚስቱ ርብቃም ጸነሰች። ልጆቿም በሆድዋ ውስጥ ይንቀሳቀሱ ነበር። እርሷም እንዲሆን ዘንድ ካለኝ ይህ ለእኔ ምኔ ነው? አለች። ወደ እግዚአብሔር ትለምን ዘንድ ሄደች። እግዚአብሔርም አላት ሁለት ሕዝቦች በማጸንሻሉ ሁለቱም ሕዝብ ከወዲሽ ይወለዳሉ። ሕዝብም ከሕዝብ ይበረታል። ታላቁም ለታናሹ ይገዛል። የምትወልድበትም ወራት ተፈጸመ። በማፀኗም መንታ ነበሩ። የበኩር ልጇም ወጣ፣ እንደ ጽጌሬዳም ቀይ ነበረ፣ ሁለንተናውም ጠጉራም ነበር። ስሙንም ኤሳው ብላ ጠራችሁ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞት ነበር። ስሙንም ያዕቆብ ብላ ጠራችሁ። ርብቃ ኤሳውንና ያዕቆብን በወለደቻቸው ጊዜ ይስሐቅ ስልሳ ዓመት ሆኖት ነበር። ኤሳው ብኩርናውን እንደሰጠ ብላቴኖቹም ማደጉ አደጉ ጎለመሱም። ኤሳውም ማደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበር፣ በቤት ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ እርሱ ካደነው ይበላም ነበር። ርብቃ ግን ያዕቆብን ትወድ ነበር። ለያዕቆብም የምስር ንፍሮ ቀቀለችለት። ኤሳውም ደክሞት ከበረሃ ገባ። ኤሳውም ያዕቆብን ከምስር ንፍሮ አብላኝ፣ እኔ እጅግ ደክም ያለውና አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም ኤሳውን ዛሬ ብኩርናህን ስጠኝ አለው። ኤሳውም እነሆ እኔ ልሞት ነኝ ይህቺ ብኩርና ለምን ናት አለ። ያዕቆብም ብኩርናን ተሰጸኝ ዘንድ እስኪ ዛሬ ማልልኝ አለው። ኤሳውም ማለለት፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ንፍሮ ሰጠው፣ በላ፣ ጠጣ፣ ተነሥቶም ሄደ። ኤሳውም ብኩርናውን አቃለላት።